ሰላም ተመልካቾቻችን፣ ይህ የኢትዮጵያ ዜና አገልግሎት የኦንላይን ቴሌቪዥን ነው። የዕለቱን ዜናዎች ይዘን ቀርበናል። በቅድሚያም አበይት ርዕሶች እናስቀድማለን። የታላቁ የህዳሴ ግድብ አጠቃላይ ግንባታ አፈጻጸም 69.3 መድረሱ ታወቀ። የአንበጣ መንጋ አሁንም ወደ አገር ውስጥ እየገባ በመሆኑ ህብረተሰቡ ነቅቶ በመጠባበቅ ተገቢውን ጥንቃቄ እንዲያደርግ የግብርና ሚኒስቴር አሳሰበ። ኢትዮጵያ አየር መንገድ አደጋ የሞቱ ሰዎች አጽም ለቤተሰቦቻቸው እየተሰጠ ነው። መጽሔት አንዴ ነኝ። ወደ ዝርዝር ዜናዎቹ አልፋለሁ። የታላቁ ህዳሴ ግድብ አጠቃላይ ግንባታ አፈጻጸም 693 መድረሱ ታወቀ። በአጠቃላይ የሲቪል ምህንድስና ስራው ደግሞ 85% ተጠናቋል ተብሏል። ለሙሴ መለሰ ዘገባ ይሳቀለ መውርቅ። የግድቡ ፕሮጀክት ሳይት አስተባባሪ ኢንጂነር በላቸው ካሳ ለኢዜአ እንዳሉት የፕሮጀክቱ አካል የሆኑት ዋናው ግድብ፣ ኮርቻ ግድብ፣ ኃይል ማመንጫ ቤቶች፣ የኃይል ማከፋፈያና የውሃ መንደርደሪያ ስራዎችን አካቷል። በዚህ 1.8 ኪሎ ሜትር ርዝመትና 145 ሜትር ከፍታ ያለው ዋናው ግድብ ከሚያስፈልገው 10.2 ሚሊዮን ሜትር ኪዩቢክ ኮንክሪት ሙሌት ውስጥ 8.2 ሚሊዮን ሜትር ኪዩብ የሚሆነው ስራ ተከናውኗል። የኮርቻ ግድብ ግንባታው ከለቀማ ስራዎች በስተቀር 95 በመቶ ተጠናቆ ወደ መጨረሻው መቃረቡን ተናግረዋል። ከግድቡ አቅም በላይ የሚሆን የውሃ ፍሰትን ለማስተናገድ የሚያስችሉ የግድቡ ደህንነት ጥበቃ ስራዎች እየተከናወኑ ሲሆን በግድቡ መሀል በር አልባ የውሃ ማስተንፈሻ መገንባቱን በግራ ክንፍ ደግሞ ስድስት ማስተንፈሻዎች እየተከናወኑ መሆኑን ገልጿል። የውሃ መጠኑ ከዋናው ማስተንፈሻዎች አቅም በላይ ከሆነ ደግሞ የአደጋ ጊዜ ማስተንፈሻ በኮርቻ ግድቡ ግራ ክንፍ ላይ እየተከናወነ መሆኑን ገልጿል። የኃይል ማመንጫ ማዕከል ቤቶች አስራ ሶስት ዩኒቶች ግንባታ ከሰባ ሁለት በመቶ የኃይል ማከፋፈያ ዊቻርድ ስራው ደግሞ ስልሳ ሰባት በመቶ መድረሱን ኢንጂነር በላቸው ተናግረዋል። በጣሊያኑ ተቋራጭ ሳሊኒ ኢምፐርጅሊ አማካኝነት የሚከናወነው የሲቪል ምህንድስና ስራ ሰማኒያ አምስት በመቶ ደርሷል። የኢትዮጵያ ብረታ ብረት ኢንጂነሪንግና ኮርፖሬሽን ሜቴክ ይዟቸው የነበሩ የብረታ ብረትና የኤሌክትሮኒክ ሜካኒካል ስራዎች ለሌሎች የውጭ ሀገር ተቋራጮች ተሰጥተው አፈጻጸማቸው እንደ ቅደም ተከተላቸው አስራ አምስት ና ሀያ ዘጠኝ በመቶ መድረሱን ጠቁሟል። በዚህም በአጠቃላይ ግድብ ፕሮጀክቱ አፈጻጸም ስልሳ ዘጠኝ ነጥብ ሶስት በመቶ መድረሱን ነው የሳይት አስተባባሪው የገለጹት። የግድቡ ቀሪ ሁለት ሚሊዮን ሜትር ኪዩቢክ ኮንክሪት ሙሌትና ሲቪል ምህንድስና ስራዎች እየተከናወኑ መሆኑን ገልጸው በቀጣይም የብረታ ብረትና ኤሌክትሮ ሜካኒካል ስራዎችን በማፋጠን ግድቡ በተያዘው ጊዜ እንዲጠናቀቅ የጋራ ርብርብ እየተደረገ መሆኑን ተናግሯል። ግድቡ በአራት ሰዓት ያለምንም መቋረጥ በተቀላጠፈ መልኩ እየተከናወነ መሆኑን አረጋግጧል። በግብርና ሚኒስቴር የእጽዋት ጥበቃ ዳይሬክተር አቶ ዘብዴዎስ ሰላቶ ለኢዜአ እንደተናገሩት የአንበጣ መንጋ አሁንም ወደ አገር እየገባ ነው። በተለይም በሶማሌ ክልል በኩል አሁንም የአንበጣ መንጋ ወደ አገር እየገባ በመሆኑ የመከላከል ስራውን አስቸጋሪ እያደረገው እንደሆነ ተናግረዋል። አንበጣ አሁንም እየመጣ ስለሆነ አሁንም ያልተቋረጠ ስለሆነ ዛሬ ጠዋትም ሁለት ስዋርም ገብቷል፣ ማለት መንጋ ሁለት መንጋ ገብቷል። ትናንት ከትላንት ወዲያም ሁለት መንጋ በሶማሌ በኩል እየገባ እዚያው በሶማሌ በኩል መከላከል ይደረጋል። ማለት የሚያርፍበት ቦታ የመሬት አቀማመጡ ይሄ ዝም ብሎ ተራራማና ለአውሮፕላን ርጭት የማይመች ከሆነ የቻለውን ያህል ተዟዝሮ ይረጭና ተራፊው አሁንም ያመልጣል። ቀጥሎ አውሮፕላኑ መጥቶ አርፎ ጸረ ተባይ ሞልቶ ተመልሶ ሄዶ እስከሚረጭ ድረስ አይጠብቅም። የሄደበት በቅብብሎሽ ህብረተሰቡ ያደረበትን አይቶ እንደገና መረጃ የምሰጥ ከሆነ በማግስቱ ይረጫል። በማግስቱ ሌላ የሚመጣ ከሆነ ደግሞ እኛም ቅድሚያ የምንሰጠው ይሄ በጣም አነስተኛ መንጋ ከሆነ ትልቅ ለትልቁ ነው ቅድሚያ የምንሰጠው ምናልባት ተራፊዎቹ ይጋጠሙና አንድ አካባቢ ትልቅ መንጋ ሲሆኑ ደግሞ መከላከላል። በዚህ መሀል የሚያመልጣል። ስለዚህ በዚህ መከላከል ውስጥ አንደኛ የመሬት አቀማመጣችንም ራሱ ለአንበጣ እገዛ አድርጓል መኖራቸው አሁንም የመከላከል ስራው ከህብረተሰቡ ጋር በመሆን መቀጠሉን አመልክተዋል። ህብረተሰቡ የአንበጣ መንጋውን ማደሪያ ቦታ በመለየት ህብረተሰቡ ሾልኮ የሚገቡ መንጋዎችን ምንድን ነው ማድረግ ያለበት ነው። በማንኛውም ሰዓት ሰብል ሲኖርም ሳይኖርም ሳይኖርም አደጋ ነው። ነገም እንቁላል ጥሎ የሚጠብቀን ስለሆነ ህብረተሰቡ ማደሪያውን ነው መፈለግ ያለበት። ማደሪያውን ካገኘን በኋላ በዘመቻ ተጠራርቶ የተቀናጀ መከላከል ነው የሚያስፈልገን። በአንድ መከላከል መተማመን የለብንም። በአውሮፕላን ብቻ ወይም በሆነ የጸረ ተባይ የቻልነውን ያህል በሰው ኃይል በጭፍጨፋም ቁጥር እየቀነስን እርስ በርስ መርዝ እንዳንረጫጭ ጥንቃቄ አድርገን ደግሞ መርዝም እየረጨን ለአውሮፕላን የሚመች መሬት ደግሞ ለአውሮፕላን እየተውን ይሄን ጨረስን ብለን መተው ሳይሆን ከዚህም ስራ ደግሞ የተረፉትን ደግሞ መከታተል ነገም ተነገ ወዲያ የሚመጣውን መከታተል፣ መረጃ መስጠት ለሚመለከተው አካል የግድ ነው የሚሆነው። በኬሚካልም ሆነ በሌሎች ዘዴዎች አንበጣውን ሙሉ ለሙሉ ለመከላከልና ለማጥፋት ያልተቻለው ራሱን የመደበቅ ባህሪ ያለው በመሆኑ ነው። በአውሮፕላን የመከላከል ስራ ቢሰራም ካለው የአገሪቱ የመሬት አቀማመጥ አመች ያለመሆን ያመለጡት እንደገና በመንጋ በመሆን ወደ ሀገር ውስጥ እየገቡ ካሉት ጋር እየተቀላቀሉ እንዳሉ ተናግረዋል። አንበጣ በባህሪው አንደኛ በአንድ በተወሰነ ካሬ ኪሎ ሜትር እጅግ በጣም ብዙ ቁጥር ያለው ነፍሳት ነው። እንደዚሁ ዝም ብሎ በጸረ ተባይ ርጭትም መቶ በመቶ ተገሎ የሚያልቅ አይደለም። ከምንጩም ማምከን የማይቻልበት ምክንያት ካሉት ነፍሳት ተባይ ብለን ኢንሴክት ፔስት ብለን ከምንጠራቸው ውስጥ በጣም ራሱን በመጠበቅ በማዳን ረገድ በማምለጥ ረገድ እጅግ በጣም የታወቀ ባህሪ ያለው መጥፎ ተባይ ነው። ሲራባም ዝም ብሎ የትም አይደለም የሚራባው። አንደኛ የሰውና የእንስሳት ንክኪ የራሱ ጠላት የሆኑ ነገሮች የማይደርሱበትን በደንብ ጠንቅቆ ነው ፈልገን ነው የምናገኘው። እንቁላልም ስጥል ልጆቹ ወይም ጫጩቶቹ ሲፈለፈሉ ምግብ የሚያገኙበት ቁጥቋጦ ስር ነው። ወዲያውኑ ተፈልፍሎ እንደወጡ መብላት እንዲችሉ ማምለጥ እንዲችሉ ተደርጎ ነው። ስለዚህ የሰው ልጅ ሊደረስ ሊደርስ የማይችላቸው አካባቢዎች በጣም በርካታ ናቸው። በእኛ በኢትዮጵያ ብቻ አይደለም። እነዚህ አጠቃላይ የአንበጣ መራቢያ ተብሎ በሚታወቁ ሳውዲ አረቢያ፣ የመን የምንላቸው በረሃማ ቦታዎች ብዙ አሉ። ኢትዮጵያ ውስጥ አሁን አፋርና ሶማሌ ክልል ቆላማ። አንደኛ በረሃን ይፈልጋል አንበጣ። በረሃ ደግሞ ለሰው ልጆች የሰው ልጅ ቶለሬት አድርጎ ተቋቁሞ ሄዶ አስሶም ተከላክሎም የሚችለው አካባቢ አይደለም። አንበጣ በበረሃማ አካባቢዎች የሚኖር በሞቻሉ ተነግሯል። በኢትዮጵያ አየር መንገድ አደጋ የሞቱ ሰዎች አጽም ለቤተሰቦቻቸው እየተሰጠ ነው። በአደጋ አባቷን ያጣችው አሜሪካዊቷ ዚፓራ ግን ቀድሞ መረጃው ስላልተነገረኝ አባቴን መቅበር አልቻልኩም ስትል ቅሬታ አቅርባለች። በኢትዮጵያ አየር መንገድ አደጋ የሞቱ ሰዎች አጽም ለመለየት የሟቾቹን አስክሬን የዲኤንኤ ምርመራ የተደረገ ሲሆን የሰባት ወራትን ጊዜ ፈጅቷል። የኢትዮጵያ አየር መንገድ ባለስልጣናት እንደተናገሩት መለየት ያልተቻለ አስክሬን እንዲሁም ሌሎች ቁሳቁሶች በአደጋው በተከሰተበት አካባቢ በአደጋው ህይወታቸውን ላጡ ግለሰቦች በሚሰራው የማስታወሻ ስፍራ የሚቀበር ይሆናል። በሌላ በኩል በቦይንግ 737 ማክስ አውሮፕላን አደጋ ሳቢያ ሕይወታቸውን ካጡት አንዱ የዚፓራ ኩሪያ አባት ናቸው። በአደጋው የሞቱና አስክሪናቸውን ለመለየት ያልተቻለ ተሳፋሪዎች በተመሳሳይ የሬሳ ሳጥን በመደዳ ተቀብረዋል። ዚፓራ ይህ ሲከናወን በስፍራው አልተገኘችም ነበር። በእለቱ የቦይንግና ና የኢትዮጵያ አየር መንገድ በቦታው እንደተገኙ ቢነገርም ዚፓራና ቤተሰቦቿ ስለ ክንውኑ የሰሞት ዘግይተው ስለነበር ስነ ስርአቱ ላይ አልተገኙም። በአደጋው ከሞቱት ተሳፋሪዎች የሶስቱ ቤተሰቦች ለቢቢሲ እንደተናገሩት ስለ ስነ ስርአቱ የተነገራቸው ከቀናት በፊት ነበር። ስለዚህም በእለቱ መገኘት የቻሉት ከመቶ ሀምሳ ሰባት የሟቾች ቤተሰቦች ሁለቱ ብቻ ናቸው። የኢትዮጵያ አየር መንገድ ኢቲ ሶስት መቶ ሁለት ከአዲስ አበባ ወደ ኬንያ መዲና ናይሮቢ በረራ በጀመረ በጥቂት ደቂቃዎች ውስጥ መከስከሱ ይታወሳል ቢቢሲ ኒውስ እንደዘገበው። ተመልካቾቻችን፣ የዕለቱ ዜናዎች እነዚህ ነበሩ። ስለ አብረውነታችሁ እናመሰግናለን። ሰላም።